በረከታቸው ሰላም። እግዚአብሔር በበት እንዴት ናቸው? ደህና ናቸው ወይ? ሰላም ናቸው። እኛ ሰላም ነን። እንሻላህ ጋደኛ ከኔ ጋር ጥያቄ እንጠያየቃለን። እንሻላህ ጠይቃት፣ ትመልሳለች። ካልመለሰች ቅጣት አለ። ጠይቃለሁ፣ ጠይቀኛለች። እና ቪዲዮ ካያችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ አይታችሁ ዝም ብላችሁ እንድትለፉ እላችኋለሁ። በያላችሁበት ሰላማችሁ ብዝት ይበል። እኛ አዲስ አዲስ ጀማሪ የዩቱብ አዲስ ጀማሪ ነን እና የምንኖረው ያው አረብ ሀገር ነው። መዳም ቤት ስለሆነ ያው በትርፍ ጊዜያችን እንደዚህ ቁጭ ስንል የተለያዩ ነገሮች እናወራለን እኔና ጓደኛዬ ለምን ዩቱብ ከፍተን አብረን እንደዚህ አንጨዋወትም? የተለያዩ ጭውውቶች፣ አስተማሪ የሆኑ ነገሮች ከራሳችን ሕይወት ከተማር ነው ሰው ሀገር ስደት ላይም ከተማር ነው የተለያዩ ነገሮች ይዘን የምንመጣላችሁ ይሆናል ግን ቪዲዮዋችንን ስታዩ በዚህ አጋጣሚ በዚህ ቪዲዮዋችንን ስታዩ፣ በቲክቶክም ሼር እናደርጓለን። ላይክ እያደረጋችሁ አበረታቱን፣ ዩቱብ እንዲቀበላን። ዩቱብ ሲቀበላን ደግሞ በረጅሙ የረጅም ቪዲዮ እየሰራን የተለያዩ አስተማሪ የሆኑ ጭውውጦች ይዘንላችሁን እንመጣለን። ከኔ እኔ እናጋደኘ ሰላማችሁ ይዛ ላይክ እያደረጋችሁ ቪዲዮችንን እዩልን። ስታዩት እንዳታርፉ ሰብስክራይብ አድርጉ፣ ዩቱባችንን አሳድጉልን። ሰላማችሁ ይዝት ይበላሉ እና እንገናኛለን። ነገን ቪዲዮ እንሰራለን። አሁን ደግሞ በዚህ እናበቃለን። ትንሽም ቢሆን እንግዲህ ደግሞ በሰፊ ቆንጆ ቪዲዮ እንሰራለን ብዙ ኮሜዲያን ስራዎችን እንችላለን እና ይዘንላቸው እንመጣለን አሁን ላይ አሁን በነገራችን ላይ አብረን ነው የምንሰራው ሁለታችንም ማለት ነው እጃዛ ቤት አይደለንም ስራ ቦታ ነው ያለ ነው አብረን ነው የምንሰራው ስለዚህ እናንተ ጥያቄም ካላችሁ መጠይቅም ከፈለጋችሁ ጠይቁ እኛ እንመልሳለን በተከታይ እንመልሳለን ችግር የለም በኮሚቴ ጻፉ አስተያየት ካላችሁ ጻፉ፣ ችግር የለም እንመለሳለን። ሼር ቆዩልን። ደህና ሁኑ፣ እንወዳችኋለን። ሀሳብም ማስተያየትም የፍቅር ቤት እያላችሁ ላይክ እያረጋችሁ ፍቅራችሁን እንወዳችኋለን።